ለቀይ ባሕር ሲታሰብ የነበረው የአገዛዙ ወታደር በወልዲያና ላሊበላ ቀጠና ላይ ወድቆ ቀርቷል። የአገዛዙ ወታደሮች አስከሬን ተቆላልፎ በወሎ ቤተ አምሃራ ምድር ተነባብሮ ተከምሯል። ምርኮም ቦታ ሊገኝለት አልቻለም። ስድስት ወረዳዎችን በመቆጣጠር የ12ኛ ክፍለ ጦር አዛዥን በማኩሰል ምክትል አዛዥን መማረክ ያስቻለ ውጊያ በአፋባ ምስራቅ አማራ ቀጠና ሚኒሊክ ዕዝ ተካሂዶ የብልጽግና ቤት በሽብር ተሞልቷል። ሰላም፣ ጤና፣ ፍቅር በያላችሁበት ሲደርሳችሁ ውድ የብላክ ላየን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮ ላይክ በማድረግ ማየት እንድትጀምሩ እያሳሰብን ለፈጣንና ተአማኒ መረጃ የብላክ ላየን ሚዲያን ቴሌግራም ገጽ ተቀላቀሉንም። በምርኮኛው ብርሃኑ ጁላ የሚመራ ሰራዊት እጅ ከመስጠት ውጪ ሌላ የአሸናፊነት ስነልቦና ልቦና የሚሆን ታሪክ አይኖረውም። ተማርኮ መሪ መሆን እንደሚቻል ከብርሃኑ ጁላ ተምሯልና እጅ መስጠትን የምታበረታታ ሀገር ላይ እጅ መስጠት ለፊልድ ማርሻልነት ስለሚያበቃ በሚኒሊክ እዝ የትግሉን ምዕራፍ ከፍ ያደረገና የሰራዊቱን የመዋጋት አቅም የጨመረ ውጊያ ተካሂዷል። 343 ጥቁር ክላሽ፣ 16 ብሬን፣ 2 ዲሽቃ፣ 9954 የክላሽ ተተኳሽ፣ 11500 የብሬን ተኳሽ 314 የዲሽቃት ተኳሽ 188 ምርኮኛ ወታደር 15 ፓትሮልና አምቡላንስ እንዲሁም ሁለት ኦራል በምርኮ ወደ ፋኖ ገቢ ተደርጓል። 716 ወታደር ተደምስሷል። አፋበሃ ምዕራብ አማራ ቀጠና ሚኒሊክ እዝ በአምስቱም ኮሮችና የእዙ ልዩ ዘመቻ በዘመቻ አርበኛ አደማሊ ወይም አባናደው እያደረጉት ባለው አውደውጊያ በርካታ ድሎችን እያገኘ ሲሆን፣ ስትራቴጂክ የሆኑ ከተማዎችንም በመቆጣጠር ላይ ይገኛል። ሚኒሊክ እዝ ከመሸ ወደ ውጫሌ ከተማ የገባ ሲሆን የአገዛዙን ሰራዊት ባንኮችን ሙሉ ለሙሉ ዘርፎ ወጥቷል ተብሏል። በተያያዘ ዜና ዳውንት ላይ ድባቅ የተመታው የጠላት ኃይል ወደ ወገል ጤና የፈረጠጠ ሲሆን የሚኒሊክ እዝ ሰራዊት እየተከተሉ ድባቅ መታውታል ተብሏል። በሌላ ግንባር ግሸራቤል ሸበቶ የተባለ ቦታ የልጅያ ሱኮር የጎፍ ክፍለ ጦር 15ኛ ኮማንዶ ክፍለ ጦርን ስትበት ትነውላለች። የደጋው መብረክ ክፍለ ጦር አመሻሽ ላይ አንድ ፓትሮል 14 ጥቁር ክላሽ 500 ተተኳሽ 30 ኤፍ1 ቦምብ ሲማርኩ 5 መከላከያ ደግሞ ተደምስሰዋል። ፍራሽና ቁርጥያ በተጨማሪ ተማርኳል። የሰሜን ወሎ ዞን ሀብሩ ወረዳ ጊራና ከተማን ባለሽርጡ ክፍለ ጦር ሶስተኛ ሻለቃ ከመሸ ተቆጣጥራለች ብሏል። ምኒልክ እዝም የተሸከሙት ማዕረግ ከብዷቸው ለሚንገዳገዱት የአብይ ጀነራሎች ምኒልክ እዝ ምስራቅ አማራ ላይ የሰራው ድንቅ ኦፕሬሽን ሌላ ጭንቀት ውስጥ ከቷቸዋል ተባለ። በውስኪም ሆነ ለአንድ አዳር በሚሊዮን በሚከፍሏቸው ሴቶችም የማይወዳደር ጭንቀት ገጥሟቸዋል ነው የተባለው። የምኒልክ እዝ ድል የብልጽግናን ወታደራዊ ኃይል ብቻ ሳይሆን የፖለቲካ ኃይሉንም ጭምር የሚያስበረግግ ተአምራዊ ስራ ነው። ዘመቻ አርበኛ አደማሊ ወይም አባናደው ፋኖ ውጊያን አቅዶና አቀናጅቶ የመምራት አቅሙን ያሳየበት አሳይቶም ያስመሰከረበት ወታደራዊ ልሂቃኑን በተግባር ያሳየበት ታሪካዊ ሰሞን ነው። አውደ ውጊያዎችን ፋኖ በፈለገበት ቦታና ሰዓት ብቻ እንዲሆን ማድረግ ተችሏል። ፋኖ ጠላት ባቀደው ውጊያ፣ ጠላት ባጠመደው ወጥመድ ሳይሆን ራሱ በመረጠው ስፍራና ወቅት ማድረግ ችሏል። በዚህም ለቁጥር የሚያስቸግሩ ድሎችን ማግኘት ችሏል። ትናንት በተመሳሳይ ሰዓት ከዘጠኝ በላይ የአውደ ውጊያ ግንባሮችን ከፍቶ ያለምንም አይነት መረጃ ሾልኮ አለመውጣቱ ፋኖ ምስጢራዊ የመረጃ ልውውጥ አቅሙ ምን ያህል እንደዳበረ ማሳያ ነው። የፋኖ ወታደራዊ የደህንነት ክፍሉ አቅሙን ማደጉን በሰራው ኦፕሬሽን አሳይቷል። የጠላትን ቁመና፣ የሰራዊትን አሰፋፈር፣ የመሳሪያ አይነት፣ የሰራዊት ብዛት፣ ደካማና ጠንካራ ጎን እንዲሁም ሌሎች ወታደራዊ የጠላት ቁመናን የሚያመለክቱ መረጃዎችን ቀድሞ በመለየት የሚጠበቅበትን ስራ የሰራው የፋኖ የስለላ ክፍል አለማድነቅ አይቻልም ተብሏል። ፋኖ ወታደራዊ ኃይሉ ያገኘውን ድል በፖለቲካ ድል መድገም አለበትም። የፋኖ ፖለቲካ ክንፉ ወታደራዊ ኃይሉ በተቆጣጠራቸው ቀጠናዎች ሁሉ ማህበረሰቡን ማንቃትና ከጎኑ ማሰለፍ መቻል አለበትም። አገዛዙ የሃይማኖት ካርዶችን እየመዘዘ ፋኖን ለማዳከም እየሰራ ያለው ቤተ አማራ ላይ ነው። ይህንን የሚቀለብስ ስራዎችን መስራትና ከደቂቅ እስከ ሊቅ ከድሀ እስከ ሀብታም ያለውን ሁሉ በማንቃት ለወታደራዊ ስልጠናዎች ዝግጁ ማድረግ ስራ ላይ የፖለቲካ ኃይሉ ከፍተኛ ስራዎች ይጠበቁበታል ሲሉ ብዙዎች እየገለጹ ነው። በህዝብ ግንኙነት በኩል ከሻለቃ ጀምሮ እስከ ላይኛው መዋቅር ድረስ የተቀናጁ የመረጃ ፍሰት ያለበት መረጃዎች ሁሉ ተመርምረው እና ና ተረጋግጠው የሚወጡበትን ጠንካራ የግንኙነት ሰንሰለት የታየበት ነው። ዓለም አቀፍ የጦር ህጎችን ያከበረ የምርኮኛ አያያዙ ደግሞ ፋኖ በዲሲፕሊን የታነጸ ጥንቅቅ ያለ የህዝብ ሰራዊት መሆኑን ያሳየበት ነው። ወታደራዊ ኃይሉ ግን በተቆጣጠራቸው አካባቢዎች ስለ መጽናት ሊያስብ ይገባል። ሌላው አፈትላኪ መረጃ ከብርሃኑ ጁላ ቢሮ አካባቢ መውጣቱን ምንጮች ገልጸዋል። ፋኖ በምስራቅ አማራ ቀጠና እየወሰደው ባለው የተጠናከረ ወታደራዊ እርምጃ የተደናገጠው አገዛ ዙ ወታደራዊ ካውንስሉን በአስቸኳይ ጠርቶ ስብሰባ መቀመጡን መረብ ሚዲያ ከወታደራዊ ምንጮቹ ለማረጋገጥ ችያለሁ ብለዋል። ስብሰባው እየተካሄደ የሚገኘው በአዲስ አበባ ሳር ቤት ከፑሽኪን አደባባይ አካባቢ በሚገኘው የብርሃኑ ጁላ ቢሮ ውስጥ ነው ሲሉ ምንጮች ተናግረዋል። የስብሰባው ዋና አጀንዳ መከላከያ ሰራዊቱ በወሎ ቤተ አማራ ቀጠና ስለደረሰበት አንገት የሚያስደፋ ሽንፈት ሲሆን ወታደራዊ ካውንስሉ አየር ኃይሉን ከድሮን ጀምሮ እስከ ጀትና የጦር ሄሊኮፕተሮች ተጠቅሞ ጥቃቱን ያስታግስ የሚል ሀሳብ ማቅረቡም ነው የተነገረው። ውሳኔው እስካሁን አልጸደቀም። ስብሰባው በብዙ ንትርኮችና ጣት ከመጠቋቋም እስከ መሰዳደብ ድረስ ታጅቦ ቀጥሏል ነው ያሉት ወታደራዊ ምንጮችም የስናና አባጅሜና የንጉሥ ተክለ ሃይማኖት ብርጌድ በጠላት ላይ እርምጃ ወሰዱ። ክንደ ነበልባሎቹ የስናን አባጅሜ ብርጌድና የንጉሥ ተክለ ሃይማኖት ብርጌድ በጥምረት ተቅበዝባዡና አረመንያዊው የአብይ አህመድ ወንበር አስጠባቂ አራዊት ሰራዊት ከደብረ ማርቆስ ወደ ረቡ ገበያ ሬሽን ለማቀበልና ቁስለኛ ለመውሰድ በሁለት ብረት ለበስ በቢኤም 17 በሞርተርና በዲሽቃ ታግዞ ሊገባ ቢሞክርም ወንድማማቾቹ የስናን አባጅሜና የንጉሥ ተክለ ሃይማኖት ብርጌዶች የደማን ገብርኤል ጭንቧትና አራት አልጋ ባሉ ቦታዎች ላይ ደፈጣ በመያዝ ከጠዋቱ ሶስት ሰዓት እስከ ቀኑ ስምንት ሰዓት ድረስ ውጊያ በማድረግ ከፍተኛ ቁጥር ያለውን የብልጽግና ወራሪ ሰራዊትን መታውሳል ነው የተባለው። በዚህ የደፈጣ ጥቃትም በርካታ ቁጥር ያለው የጠላት ኃይል ሙትና ቁስለኛ ሲሆን በንጉሥ ተክለ ሃይማኖት ብርጌድ በኩልም ወታደራዊ ሻንጣዎች፣ ካዝናዎችና ተተኳሾች በምርኮ ተገኝተዋል። በተመሳሳይ ሰዓትም የስናና ባጅሜ ብርጌድ ማዕበል ሻምበል ረቡ ገበያ ከተማ ሰርጎ በመግባት ረቡ ገበያ ተወሽቆ በሚገኘው ጠላት ላይ ከፍተኛ ሰብአዊና ቁሳዊ ጉድራት ትማረስ ችሏል ሲል የቀኝ ጌታ ውፍታዬ ንጉሴ ስድስተኛ ክፍለ ጦር ገልጿልም። ይህ በእንዲህ እንዳለ የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ቀኝ ጌታ ውፍታዬ ንጉሴ ስድስተኛ ክፍለ ጦር የኢንጂነር ክበር ተመስገን ብርጌድ ለደንበጫና አካባቢ ማህበረሰብ ጥብቅ ማሳሰቢያ ሰጥቷልም። እንደሚታወቀው የአማራ ሕዝብ እንደ ሕዝብ የመጥፋት አደጋ ተጋርጦበት ይህንንም ለመቀልበስ ጀግኖች የአማራ የቁርጥ ቀን ልጆች በዱር በገደሉ እየተዋደቁ ጠላትን አይቀጡ ቅጣት እየቀጡ በጅምላ እየደመሰሱና እየማረኩ መሳሪያውንም ከነፍስ ወከፍ እስከ ሜካናይዝድ መሳሪያ እየተረከቡ በርካታ ቀጠናዎችን እየተቆጣጠሩ እጅን በአፍ የሚያስጭን ድል እያስመዘገቡ ይገኛል። ሙሉ የሀገሪቱን በጀትና ሀገሪቱን ከአቅሟ በላይ እስኪሆን ድረስ በኢትዮጵያውያን ስም የተበደረው ገንዘብና የጦር መሳሪያ አማራን ለማጥፋት አልበቃ ያለው አረመኔው የብልጽግና ስርዓት ዛሬ ደግሞ በራሱ ንብረትና በራሱ በአማራ ሆዳደሮች ያቀደውን ተግባር ለማስፈጸም በደንበጫ ከተማ የሊዝ ጫረታ በማውጣት ተወዳዳሪዎችን እየጠበቀ ይገኛል። በዚህ ምክንያት የደንበጫና የአካባቢው ማህበረሰቦች በዚህ የመንግስ የመንግስት እኩይ ተግባር የምትሳተፉ ከሆነ በእኛ በልጆቻችሁ ላይ ሞት እንደፈረዳችሁብን በመገንዘብ በማንኛውም ተጫራቾች ላይ ሕጋዊ እርምጃ እንድንወስድ የምንገደድ መሆኑን ልናስገነዝብ እንወዳለን ብሏል። የቀን ጌታ ወፍታ ንጉሥ ስድስተኛ ክፍለ ጦር ኢንጂነር ክበር ተመስገን ብርጌድም የኬንያው ፕሬዝዳንት ዊልያም ሩቶ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት ጠየቁ። የኬንያው ፕሬዝዳንት ዊሊያም ሩቶ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት ጠይቀዋል። ሩቶ ትናንት ረቡዕ ዕለት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለዓለም መሪዎች ባደረጉት ንግግር አፍሪካ ከጸጥታው ምክር ቤት ቋሚ አባላት መገለሏ ተቀባይነት የሌለውና ኢፍትሃዊ ነው ሲሉ ተናግረዋል። በዚህም አፍሪካ በተመር የጸጥታው ምክር ቤት ቢያንስ ሁለት ቋሚ መቀመጫና ሁለት ቋሚ ያልሆነ ውክልና ሊኖራት ይገባል ይገባል ብለዋል። ፕሬዝዳንቱ በጠቅላላ ጉባኤው ላይ ባደረጉት ንግግር የ54 ሀገራትን ድምጽ ችላ ብሎ የተባበሩት መንግስታት ነኝ ማለት አይቻልም ሲሉ አጽንኦት ሰጥተዋል። አያይዘውም አፍሪካ ከጸጥታው ምክር ቤት አጀንዳዎች መካከል አብዛኛውን የምትይዝ የሰላም አስከባሪ ኃይሎችን በብዛት የምታቀርብና ያለመረጋጋትን ዋጋ የምትከፍል ሆና ሳለ ቋሚ መቀመጫ የሌላት ብቸኛዋ አህጉር ሆና ቆይታለች ብለዋል። የጸጥታው ምክር ቤትን ማሻሻል ለአፍሪካም ሆነ ለሌላ ለማንም የተደረገ ውለት አይደለም ያሉት ሩቶ ይልቁንስ የተባበሩት መንግስታት ድርጅት ህልውና አስፈላጊ ጉዳይ ነው ሲሉ መናገራቸውን ከተመር የተገኘው መረጃ ያመለክታል። በተያያዘ ዜና የተባበሩት መንግስታት ድርጅት ዋና ፀሐፊ ጉተሬዝ ለዓለም መሪዎች መልእክት አስተላልፈዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለዓለም መሪዎች ጠንከር ያለ መልእክት አስተላልፈዋል። ዋና ጸሐፊው በአንድ ላይ መገንባት የምንፈልገውን ዓለም መምረጥ አለብን። በዓለም አቀፍ ሕግ ላይ የተመሰረተ ሰላምን መምረጥ አለብን። ሰብአዊ መብትና ናክብርን ክብርን መምረጥ አለብን ብለዋል። የአየር ንብረት ፍትህ መምረጥ አለብን። ቴክኖሎጂን ለሰው ልጅ አገልግሎት ለማዋል መምረጥ አለብን። የተባበሩት መንግሥታትን ለማጠናከር መምረጥ አለብን ሲሉም ተደምጠዋል። በርካታ የአውሮፓ ሀገራት ፍልስጤምን እንደ ሀገር እውቅና መስጠታቸውን ተከትሎ የእስራኤል ባለሥልጣናት በምላሹ ወረራ ስር የሚገኘውን ዌስት ባንክን እንጠቀልላለን ሲሉ በተደጋጋሚ ዝተዋል። ሆኖም አንድ ተንታኝ አልጀዚራ ላይ እንደሚሉት የእስራኤሉ ጠቅላይ ሚኒስትር ቤናሚኒ ኔታንያሁ ይህንን ለማድረግ ከቀኝ ክንፍ ካቢኔያቸው የሚመጣውን ጫና ተቋቁመው ይልቁንም ቁልፍ በሆኑ አካባቢዎች ላይ ቁጥጥራቸውን ሊያጠናክሩ ይችላሉ። በአትላንቲክ ካውንስል የሩሲያ ማዕከል ከፍተኛ ተመራማሪ የሆኑት አርኤል ኮኸን ለአልጀዚራ ለተናገሩት ጠቅላይ ሚኒስትር ኔታንያሁ ለሚደርስባቸው ጫና ይንበረከካሉ ተብሎ አይታሰብም። ይልቁንም ለእስራኤል ህልውና እጅግ አስፈላጊ ናቸው ተብለው በሚታሰቡት እንደ የዮርዳኖስ ሸለቆና ከኢየሩሳሌም በስተደቡብ በሚገኘው ጉሽ ኢቲዞን ባሉ አካባቢዎች ላይ የእስራኤልን ህግ ለመጫን በእስራኤል ውስጥ ከፍተኛ ድጋፍ መኖሩን ከሆን ገልጿል። ይህንን ሀሳብ የሚያጠናክረው እስከ 2024 ድረስ የእስራኤል የጦር ካቢኔ አባል የነበሩት ቤኒ ጋንትዝ በቅርቡ በኒውዮርክ ታይምስ ጋዜጣ ላይ ባሰፈሩት ጽሑፍ ነው። ጋንትዝ ጆርዳን ቫሊን መቆጣጠር የደህንነት አስፈላጊነት መሆኑን ገልጸዋል። አክለውም እስራኤል ከ1967 ጀምሮ በቁጥጥሩ ስር ያዋለቸውን ይህንን ስልታዊ የጆርዳን ቫሊ ግዛት በይፋ ለመቆጣጠር መዘጋጀት አለባት ብለዋል። እነዚህ የፖለቲካ አቋሞች አይደሉም፣ በእኔ እምነት ሌላ የጥቅምት ሰባት አይነት ጥቃትን ለመከላከል የሚያስፈልጉ የደህንነት መስፈርቶች ናቸው ሲሉ ጽፈዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃል አልአውድና የአረብና የሙስሊም ሀገራት መሪዎች ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር ባደረጉት ውይይት እስራኤል ወረራ ሥር የሚገኘው ዌስት ባንክን ለመጠቅለል ማሰቧን አጥብቀው እንደሚቃወሙ ግልጽ ማድረጋቸውን አስታውቀዋል። ረቡዕ ዕለት ከተካሄደው ስብሰባ በኋላ መግለጫ የሰጡት ሚኒስትሩ አንዳንድ አገራት ማንኛውም አይነት የዌስት ባንክ ጥቅለላ ለጋዛም ሰላም ብቻ ሳይሆን ለማንኛውም አይነት ዘላቂ ሰላም የሚፈጥረውን አደጋ ለፕሬዚዳንቱ በግልጽ አስረድተዋል ብለዋል። አክለውም ፕሬዚዳንት ትራምፕ የአረብና የሙስሊም ሀገራትን አቋም እንደተረዱት ሙሉ እምነት አለኝ ሲሉ ተናግረዋል። ይህ የዲፕሎማሲ እንቅስቃሴ የመጣው በርካታ የአውሮፓ ሀገራት ፍልስጤምን እንደ ሀገር እውቅና መስጠታቸውን ተከትሎ የእስራኤል ባለስልጣናት በምላሹ ግዛቱን እንጠቀልላለን ሲሉ በተደጋጋሚ መዛታቸውን ተከትሎ ነው። በተለያዩ የአሜሪካ መገናኛ ብዙሃን ዘገባዎች መሰረት ዶናልድ ትራምፕ በበኩላቸው እስራኤል ግዛቱን እንድትጠቀልል እንደማይፈቅዱ ቃል ገብተዋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሆኑን። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ።